ይባላል የምኖረው በአሜሪካን ሀገር ነው። ዛሬ እንግዲህ በከረንት ባለው ሲችዌሽን በሀገሪቱ ላይ በጣም ብዙ ፕሮብሌሞች እያየን ነው። ዛሬ ይቀንሳል ስንል ችግሮቹ ከመቀነስ ይልቅ በጣም ኮምፕሊኬትድ እየሆኑ ዴይ ቱ ዴይ ማህበረሰባችን እየተጨነቀ የሚገኝበት ሴናሪዮ ነው ያለው። እና እኔ በግሌ ለመሆን የምፈልገው እንግዲህ የሶሉሽኑ አካል ነው እና በሙያዬ እንግዲህ በሂሳብ በኢኮኖሚክስ፣ ኮምፒውተር ሳይንስ፣ ስታትስቲክስ፣ ኢንጂኒሪንግ የመሳሰሉት ነገሮች ላይ የተሳተፍኩኝ ሲሆነኝ ነገር ግን ይህ ችግር ከተከሰተ ጊዜ ጀምሮ ሞር እንዴት አድርገን ነው የሀገሪቷን ችግር ስቴብላይዝ የምናደርገው የሚል ብዙ አስብ ነበረ። ያንንም በማሰብ ብቻ አይደለም እንትን ያልኩት የሀገሪቷን ታሪክና ማንነት ለማጥናት ነው የወሰንኩት እና የሀገሪቷን ማንነት ሳጠና ቆይቼ መጨረሻ ላይም ብዙ ሊትሬቸሮች ካየሁኝ በኋላ አንድ መጽሐፍ ጽፍ ያለው ሶስቱ ቮሊሞች አሉት ማለት ነው ይህ መጽሐፍ ቻሌንጅስ ኤንድ ኦፖርቹኒቲስ ፎር ደ ኔክስት ጂኔሬሽን ኦፍ ኢትዮጵያ የሚል ነው ማለት ነው። እና እዚህ ጋር የምትመለከቱት የአክሱም ሀውልት ነው። እና እዛ ግላሞራይዝ ለማድረግ የሞከርኩት የወደቀውን ሀውልት ነው። ያም ደግሞ እስፔስፋ የሚያደርገው ፎል ኦፍ ድ ግሬት ኪንግዶም ኦፍ አክሱም የሚለውን ኤንፈሳይዝ ለማድረግ ነው።

እልቂት ተፈጽሟል እና ለዚህም ፍትሕ የሚፈልጉ ወገኖች አሉ እና እነሱን በማሰብ የተጻፈ ይሆናል ማለት ነው። የሦስተኛው መጽሐፍ ደግሞ ዲዛይን ማት ኦፍ ቢልዲንግ ግሬት ኔሽን የሚለው እንዴት አድርገን አሁን ካለንበት ችግር ወጥተን ግሬት ኔሽን ዴቨሎፕ እናደርጋለን የሚለውን ለማሳየት ነው ማለት ነው። ሰው በመጀመሪያው መጽሐፍ ላይ የምናገኛቸው ስድስት ቻፕተሮች አሉ እና የመጀመሪያው ቻፕተር ኤንሸንት የእኛ ታሪክ ምን ይመስላል የሚል ነው። ይህም ከፑንትስ ቦት ጀምሮ ዳማት ኪንግደም እና የአክሱም ኪንግደምን አሳስ ያደርጋል እና መጨረሻ ላይ የአክሱም ኪንግደም እንዴት እንደወደቀ ያሳያል። ሁለተኛው ደግሞ ሚዲቫል ሂስትሪ ነው እንትን የሚያደርገው መጀመሪያ የአክሱምን አወዳደቅ ኢን ዲቴይል ያስረዳል። ያንን ካስረዳ በኋላ የዛጉዌን መንግስት ካራክተሪስቲክስ ሰክሰሶች ምናምን እንዲህ እንዲህ አይነት ነገሮች እነሱን በደንብ አድርገው ያትታቸዋል ማለት ነው ን ኢትዮጵያ ውስጥ መልቲ ካልቸራሊዝም ወይ ደግሞ መልቲ ፌሽት የሆነ ሀገር እንዲህ ሊኖረን ቻለ የማንነቶች መብዛት፣ የቋንቋዎች መብዛት እነዚህንና እነዚህን የመሳሰሉ ነገሮች እንዲ ሊፈጠሩ ቻሉ የሚል እዛ ጋር አናሊሲስ ይሰጣል እና ይሄ አናሊሲስ እጅግ በጣም ጠቃሚ ነው። እስፔሻሊ አሁን ላለንበት ችግር ግሩፕ ራይት ላይ ያተኮረ ፖለቲክስ እነዚህ በግሩፕ አሰምብል ሊሆኑ ሰዎች አካባቢዎቻቸው ላይ ያሉትን ሰዎች በማግባባት የሆነ የፖለቲካዊ ቅርጽ ይሰጡታል፣ ደጋፊዎች ያገኛሉ። የእነሱ ፖለቲካ ደግሞ በሌላኛው አካባቢ ወይ ተቀባይነት የለውም ወይ ደግሞ የናሬቲቭ ችግር አለበት እንዲህ እንዲህ አይነት ኩሸቶች ስላሉበት ያው ወደ ኮንፍሊክት ይቀይራል ማለት ነው። እንደዛ እንደዛ እንደዛ እያልን አሁን እንዴት መልቲፌስድ ሆነን በፊት ሴሜቲክ ኩሽቲክ ኦሞቲክ እና ኒሎ ሳሃራን የነበርን ኦልሞስት ወደ አራት ሜጀር ካቴጎሪዎች የነበረበት ማህበረሰብ በአክሱም ዘመን ማለት ነው ን በዛግዌ ጊዜ እና ከዛግዌ በኋላ እንዴት ወደ ሰማንያ አራት ኢቨን ከዛም በላይ ልንመጣ ቻልን የሚል ነው እና አብዛኞቹ ልዩነታችን ቀለማችን ነው ምናምን የሚሉ ሰዎች አሉ። ሊትሬቸሩ ግን የሚያሳየው የአክሱም ኪንግደም ፎል ካደረገ በኋላ የሶሻል ኮሄሽን ወይ ደግሞ ሶሻል ስትራክቸሩ ፌል እንዳደረገ ነው የሚያስረዳው የሚያሳየው። ያ ፌል ያደረገ ሶሻል ስትራክቸር ፖለቲካውን አፌክት አድርጎታል፣ ኢኮኖሚውን አፌክት አድርጎታል፣ የሕዝብ አኗኗሩን አፌክት አድርጎታል። እና ከዛ በኋላ አንሰራርተን ጠንካራ የሆነ ማህበረሰብ ለመፍጠር ስንቸገር የነበረበትን ሴናሪዮ በትክክል ስለሚያስረዳ ነው ፎር እዛ ጋር የትግራይ የአማራ፣ ኦሮሞ፣ አፋር፣ ሲዳማ፣ ከምባታ፣ ሀድያ፣ ሌሎች ሌሎች ብሔር ብሔረሰቦች ወላይታን ጨምሮ እንዴት እንዴት እንደተፈጠሩ አመጣጣቸው እንዴት እንደነበር እዛ ቻፕተር ላይ እናየዋለን ማለት ነው። ያንን ማወቃችን አሁን ላለብን ችግር እንዴት አድርገን እንፍታው የሚል ማሳያዎች ይሆናሉ ማለት ነው። ዴርፎር ከዛ ፐርስፔክቲቭ ተነስቼ እዛ ዲስከስ ያደረግኳቸው ነገሮች አሉ። ቀጥሎ ደግሞ የዛጎይ ዳይናስቲ ልክ ሲያበቃ የሶሎሞኒክ ዳይናስቲ በዩኩኖ አምላክ አማካኝነት በ13ኛው ክፍለ ዘመን እንደተነሳ ያሳያል። ሶ ዩኩኖ አምላክ ከሸዋ ነው ክሌም የሚያደርገው ሰውየው የአክሱም ዳይናስቲ ነበርኩኝ የሚል ነው ማለት ነው። ይህን የእሱ ደጋፊዎች የነበሩት ላይ የነበሩት ትግራይና በአዲስ ደግሞ የመጡት አማራ የሚባል ማህበረሰብ ወሎና ሸዋ አካባቢ የነበሩ እነዚህ ይኩኖ አምላክ ደጋፊዎች ነው የሆኑት። ግን ይኩኖ አምላክ የእነሱን ድምፅ ተጠቅሞና ሀይሉን አሰባስቦ ን እንትን ያደረገበት ሴናሪዮ እናያለን። ዛጎይ ዳይናስቲን ከስልጣን ያስወገደበት ሴናሪዮ እንመለከታለን። በዛጉዌ ዳይናስቲ ከስልጣን ሲወገድ በአካባቢ የነበሩ ቤተ እስራኤልና አገዎች ዛሬ ኤርትራ የሚባለው አካባቢ ሂደዋል። ትግራይ የሚባለው አካባቢ ሂደዋል። ሌሎች ሌሎች ብዙ አካባቢዎችም ይሄደዋሉ እና ኤርትራ፣ ትግራይ የሄዱት እዛው ራሳቸውን አሴሚሌት አድርገው ትግርኛ ተናጋሪ ምናምን ሁነው የሚኖሩ አገዎች አሉ ከነገና ደግሞ የራሳቸውን ማንነትም ደግሞ ይዘው በኤርትራ የሚኖሩም አሉ ለምሳሌ እነ ብሌንን መጥቀስ ይቻላል ማለት ነው ሶ እነዚህን ካየን በኋላ እዚህ ጋር ፕሌሜከር ሁና በፖለቲካ ውስጥ የምትመጣው የኢትዮጵያ ኦርቶዶክስ ቸርች ነች እና ይኩኖ አምላክ የሱሉሙን ዳይናስቲ ነው ብሎ ዲክሌር በማድረግ ወይ ደግሞ በማስረዳት ረገድ ወይ ደግሞ ያንን ህጋዊነት እንዲኖረው ማድረግ ወይ ደግሞ የስፕሪቹዋል ኦቶሪቲ ወይ ደግሞ የሱፐርናቹራል ፓወር ኢንተርቬንሽን እንዳለበት ለማሳየት ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንትን ብላለች ማለት ነው። ዜን ዚዝ አር ላይክ ኦፍስፕሪንግስ ኦፍ ላይክ ኪንግ ሶሎሞን ሶ አክችዋሊ ክሬተድ ቱ ሊድ ኤንድ ማጆሪቲ ሰው ደግሞ እንዲገዛ ማለት ነው የሚያስብሉ የሃይማኖታዊ ቅርጽ ያለው የፖለቲካል ሲስተም ነው የመጣውና አሁን የሶሎሞን ዳይናስቲ የሴት ነው ኦፕሬት የሚያደርገው ከተባለ ዛሬ ሸዋ የምንለው አካባቢ፣ ጎንደር፣ ጎጃም፣ ትግራይ እና ኤርትራ ነው። የትኛው ኤርትራ ሲባል ደጋማው ክፍል፣ ዛሬ እነ ሀማሴን እነ ስራዬ እነ አኮለግዛይ ምናምን ያሉበት እነዚህ ደጋማው አካባቢ ያሉ በሶሎሞን ዳይናስቲ ውስጥ ተዋንያኖች ነው የነበሩት ማለት ነው። ን ጣተር የኦሮሞ ዳይናስቲ ይመጣል። እሱም ደግሞ በወሎ በኩል ገብቶ የእጁ ላይ የተቀመጠ ኦሮሞ አለ። እሱም በስልጣን እንትን ውስጥ በጣም ተሻሚ የነበረ ነው ማለት ነው። አልተርዛት በአስራ ሰባተኛው ክፍለ ዘመን አካባቢ የዘመን መሳፍንት እንትን ነው የሚመጣው። ዘመን መሳፍንት ማለት የሶሎሞን ዳይናስቲ አለ። እሱ በቲዮሬቲካሊ ጎንደር ተቀምጧል ነው የሚባለው። አሁን ፋሲለደስ የተሰራበት ነው ጎንደር ተቀምጧል። ነገር ግን በየአካባቢው ያሉ ኪንጎች ማለት ነው የራሳቸው አድሚኒስትሬሽን አላቸው፣ የራሳቸው ሲስተም አላቸው። ን ለሴንትራል መንግስቱ ብዙም እንትን አይሰጡም፣ እውቅና አይሰጡም። እና በዛ ጊዜ በጣም ፍራክቸር ሊሆነ አገር ነው የነበረው። ሴንትራላይዜሽን በጣም ቻለንጅ ነበረ በኢኮኖሚም በስቴቢሊቲም በተለያዩ ነገሮችም አገሪቷ ትልቅ እንትን ውስጥ ወድቃበት የነበረ ጊዜ ነበር ማለት ነው። ሶ እነዚህን እነዚህን በቻፕተር ቱ ውስጥ እናያለን። ን ቻፕተር ስሪ ላይ የዘመነ መሳፍንትን ካራክተሪስቲክስ ያሳይና ከዘመነ መሳፍንት ጋር ተያይዞ የኢትዮጵያ ጥንታዊ ታሪካዊ ጠላቶችን በማየት ን ዘመነ መሳፍንት ቀጥሎ ቢሆን ኑሮ የኢትዮጵያ ዴስቲኒ ምንድን ነው የሚል ሃይፖቴሲስ እየሰጠ ለዛ ክላሪፊኬሽን ያስቀምጣል። እና እዛ ጋር የምናገኘው የአፄ ቴዎድሮስን መነሳት ነው። እና አፄ ቴዎድሮስ በጎንደር አካባቢ ነው የተነሳው። ከዛ በኋላ የተለያዩ ጦርነቶች አድርጓል፣ ከነዚህ ከዘመነ መሳፍንት ከነበሩ ፕሪንስሶች ጋር ማለት ነው። እነሱን አሸንፎ መጨረሻ ላይ ደጃዝማች ውቤ የሚባል የትግራይና የአማራ ገዢ የነበረ እሱን አሸንፎ ስሙ ከካሳ ወደ ቴዎድሮስ እንዲቀየር ካደረገ በኋላ በ1855 የኢትዮጵያ ንጉሰ ነገስት ሆኖ ሹመል ማለት ነው። አጼ ቴዎድሮስ ምንድን ነው ያደረገው? አንደኛ የፖለቲካል ዩኒፊኬሽን ቀጥሎ የሚሊታሪ ዩኒፊኬሽን ቀጥሎ ደግሞ የአድሚኒስትሬቲቭ ዩኒፊኬሽን ነው ያደረገው ማለት ነው። ዜን እዛ ጋር የአጼ ቴዎድሮስን ሮል እንዴት እንመለከተዋለን የሚል ብዙ ትንተናዎች አሉ። መጻፉ ላይ ጀስት ቱ ሪድ ኢት። ከዛ በኋላ ሰው የራሱ የሆነ አንደርስታንዲንግ ይኖረዋል ማለት ነው። ቀጥሎ አጼ ዮሐንስ እንዴት አድርገው ወደ ስልጣን መጡ? አጼ ቴዎድሮስ ከእንግሊዞች ጋር በነበራቸው ሽኩቻ ወታደሮቻቸው ከተሸነፉ በኋላ እሳቸው ደግሞ እጅ አልሰጥም በማለት እራሳቸውን እንዳጠፉ ይታወቃል። ቀጥሎ ካሳ መርጫ የትግራይ ማለት ነው የዋክሹም አካባቢ የነበረ ጎበዝ የሚባል መሪ ወይ ደግሞ ተክለ ሃይማኖት የሚባል ነበር እና የሸዋ ላይ የነበረ ደግሞ ሚኒሊክ ናቸው። ሶስቱ ኮንቴንደሮች ነበሩ ን የአፄ ዮሐንስ ጦር በእንግሊዞች ትሬን ይደረግ ነበር መሳሪያም አግኝቶ ነበረ። ያንን በመጠቀም አድዋ ላይ በተደረገ ጦርነት በ1872 ዋግሹም ጎበዜ ስለተሸነፉ አፄ ዮሐንስ በአክሱም የኢትዮጵያ ንጉሠ ነገሥቱ ነው እንትን ይላሉ ማለት ነው፣ ይሰየማሉ። አፄ ዮሐንስ ልክ ስልጣን ላይ እንደወጡ ቴዎድሮስ ጀምረው የነበረውን ኢትዮጵያን ዩኒፋይ የማድረግ ፕሮሰስ ነው የቀጠሉት እና በቀጥታ የሄዱት ወደ ኤርትራ። ኤርትራ ምድር ላይ ሄደው ከግብጾች ማለት ኦቶማን ግብጾች ከሱዳን እና ኋላም ላይ ደግሞ ከጣሊያን ወራሪዎች ጋር ከፍተኛ ተጋድሎ ሲያደርጉ ነበር። ዘመናቸውን በሙሉ በጦርነት ነው የጨረሱት፣ አፄ ዮሐንስ ማለት ነው። በመጨረሻ አፄ ዮሐንስ ወደ ከመሀዲስቶች ጋር በመተማ ባደረጉት ጦርነት እዛ በጥይት ተመተው ይሞታሉ ማለት ነው። ከመሞታቸው በፊት ግን ራስ መንገሻ ዮሐንስ የሚባል አለ። እሱ የኔን ቦታ ይውሰድ የሚል ቃላቸውን ሰጥተው ነበረ። ነገር ግን ኢሚዲየትሊ ሸዋ ላይ የነበረው ሚኒሊክ አፄ ዮሐንስ መሞታቸውን ሲያውቅ ሲስተሞችን እንትን በማድረግ ከአዲስ አበባ ሆኖ የኢትዮጵያ ንጉሠ ነገሥት ነኝ በሚል ራሱ እንዲክሌር ያደርጋል። ከዛው ኢሚዲየትሊ ደግሞ የውጫሌ ስምምነት ይፈረማል ማለት ነው በአስራ ስምንት ሰማንያ ስምንት ማውራላችሁ። ጊዜው በአጠቃላይ እንደ ኢሮፒያን አቆጣጠር ነው፣ ምክንያቱም አብዛኛውን ሊትሬቸሮች ያነበብኳቸው ከእንግሊዝኛ የተወሰዱ ስለሆኑ እንትነ ዓመተ ምሕረቶቹም በዛው ነው ማውቃቸው ማለት አፄ ሚኒሊክ ደግሞ እንደሚታወቀው ከጣሊያን ጋር በአድዋ ጦርነት ተዋግተዋል። እሱ ምን ይመስላል የሚለውን ነገር መጽሐፉ ላይ በዲቴይል ተቀምጠዋል። ይህን የአድዋ ጦርነት ካበቃ በኋላ የኢትዮጵያ ፖለቲካ ምን ይመስላል የሚልም ደግሞ እሱን ያሳያል። ይሄ ቻፕተር ስሪ ነው። ቻፕተር ፎር ኢትዮጵያ ውስጥ ስለነበሩ የተለያዩ ብሔሮች ወይ ደግሞ ማንነቶች መስፋፋት ነው የሚያሳየው። የመጀመሪያው የአዳል ነው ከአስራ አራተኛው ክፍለ ዘመን እስከ አስራ ስድስተኛው ክፍለ ዘመን የነበረው። ቀጥሎ ደግሞ የኦሮሞ መስፋፋትን ነው፣ ከአስራ ስድስተኛው እስከ አስራ ስምንተኛው ክፍለ ዘመን። ቀጥሎ ደግሞ የሚኒሊክን መስፋፋት ነው። እሱ ደግሞ ከአስራ ዘጠነኛው ክፍለ ዘመን መገባደጃ አካባቢ እና ሀያኛው ክፍለ ዘመን መጀመሪያ ላይ የነበሩ ኤክስፓንሽኖችን ያሳያል። ያም ደግሞ ዛሬ ላይ ይሄ መሬት የኔ ነው፣ ይሄ መሬት የኔ ነው ምናምን ነገር የሚባሉትን ዲቴይሎች በደንብ አድርጎ ያሳያል ማለት ነው ን ወደ ቻፕተር ፋይቭ በምንሄድበት ጊዜ የአዲስ አበባን ጉዳይ ነው የምንመለከተው። እንግዲህ የአክሱም ዘመን ካበቃ በኋላ ዛጉዌ አሁን ላስታምናን ነገር አካባቢ ሆኖ ነበረ የሚመራው ሀገሪቱን። ዛጉዌ ካበቃ በኋላ ደግሞ ወደ ሸዋ አካባቢ የነበረው የሶሎሞን ዳይናስቲ ነበር አገሪቷን የሚያስተዳድረው። ይሄ ሶሎሞን ዳይናስቲ እስ ላይክ የዘመነ መሳፍንት ከመግባቱ በፊት ወደ ጎንደር ሺፍት ያደርጋል ስልጣኑ ማለት ነው። ወደ ጎንደር ስልጣኑ ሺፍት ያደርጋል። እዛ ጎንደር ላይ ሽፍት ያደረገ ስልጣን መቀመጫውን እዛው አድርጎ ነበረ። አጼ ቴዎድሮስን በሚመጡበት ጊዜ እዛው ጎንደር አካባቢ ነው ስልጣናቸው መቀመጫ ያደረጉት ወይም ደም ካፒታል ሲቲያቸው ማለት ነው። አጼ ዮሐንስ ሲመጡ ከፊል ጎንደር፣ ከፊል ደግሞ ትግራይ መቀሌ ላይ ነበር መቀመጫቸውን ያደረጉት። ነገር ግን በዳግማዊ ሚኒሊክ አማካኝነት ሴንትራል መንግስቱ ወደ ይሄዳል ማለት ነው፣ ወደ አዲስ አበባ ይሄዳል ማለት ነው። ሶ ይሄ የሆነው በ19ኛው ክፍለ ዘመን መገባደጃ አካባቢ ነው፣ አስራ ስምንት ሰማንያ ስድስት ማለት ነው። በዛ አዲስ አበባ ቢሉ ትደረጋለች። ከዛ በፊት አዲስ አበባ የምትባለው አካባቢ በኢኮኖሚም በከተማም ወይ በተለያዩ ነገሮች ምንም ያልነበረች አካባቢ ነች። ን ምኒልክ ከመጣ በኋላ ግን ከፍተኛ የኢኮኖሚ ሺፍት ከመላው አገር በሙሉ ታክሲ ይሰበሰባል። ነገር ግን ዴቨሎፕ የምትደረገው አዲስ አበባ ነች። ሌሎች የክፍለ ሀገር ከተሞች እነ ጎንደር፣ እነ ደብረ ማርቆስ፣ እነ መቀሌ አድዋ አክሱም፣ ነጅማኦር ሌሎች ሌሎች ከተሞች ግን ኢኩቴብል የሆነ እድገት አልነበራቸው። በዛ የተነሳ የአዲስ አበባ ዴማንዲንግ እየሆነች መታለች ማለት ነው። ይሄ ከ1886 ጀምሮ እስካሁን እስካለንበት ድረስ ያን የቀጠለው እና እዛ ጋር ሂስቶሪካል ዳራውን ያንን አካባቢ ማን ነበር ሲቆጣጠረው የነበረው የሚለውን እሱም በዲቴይል ለማየት ተሞክሯል እዚህ መጽሐፍ ላይ እና በመጀመሪያ በአቢሲኒያ ቁጥጥር ነው የነበረው። ቀጥሎ ደግሞ በአዳል እስፔሻሊ በግራኝ አህመድ ቁጥጥር ነው የነበረው ን ግራኝ አህመድ እና አዳል ካበቃ በኋላ ደግሞ በኦሮሞ ቁጥጥር ስር ነው የነበረው። ከኦሮሞ ቁጥጥር በኋላ ደግሞ በሚኒሊክ ነው የነበረው። ስትሬት ፎርዋርድ ሂስትሪ ኦፍ አዲስ አበባ እና ከዛ ተነስተን ለአዲስ አበባ ምን አይነት አድሚኒስትሬሽን ብናደርግ የሀገሪቷን ፕሮብሌም መፍታት እንችላለን የሚል አይዲያዎችን ያስቀምጣል ማለት ነው። በመቀጠል ምንድን ነው የምንመለከተው? የኤርትራን ታሪክ ነው።